አውራምባ ማለት እኛ ያወጣነው ስያሜ አይደለም፣ የታሪካዊ ስም ነው። አውራምባ ማለት በታሪክ የቆየ አውራምባ ተብሎ የቆየ የታሪክ ስም ነው እና አርባምባ ይባል ነበር። እኛም አርባምባ ነበር የምንለው እና ታሪክን የሚያውቁ ሰዎች ለምን ቢሉ ለምን አውራምባ ቀር ለምን አርባምባ አላችሁ እያሉ ቢታገሩ አልቀርላችሁ ብሎ አርባምባ ሆኖ አግኝተነዋል። እኛም አርባምባ ስንል ነው የቆየ ነው። እና ፊንላንድ የሚባል ድርጅት ከሽመናችን ተነስቶ ውሃ ጠይቀ ነው ውሃ ሰርቶ፣ በኋላ ስለ ውሃ አያያዝ ትምህርት ለመስጠት የአካባቢ የሃይማኖት አባቶች፣ ሀገር ሽማግሌዎች፣ ወጣቶችና ሴቶችን ሰብስቦ ስለ ውሃው አያያዝ ትምህርት ይሰጣል። ትምህርቱን ሰጥቶ ካበቃ በኋላ አርባምባ ማለት ምን ማለት ነው ብሎ ስለ አርባምባ ጠየቀ። የሃይማኖት አባቶች ጋርጎ አርባምባ አልነበረም፣ በታሪክ አውራ አምባ ነበር የሚባል ያሁኑ ልጆች አውራምባን አርባምባ እያሉ ታሪክ አጠፉብን ለምን ብንላቸውም ሊመለሱልን አልቻሉ፣ ይላል አርባምባን። ተሆንና ይህስ ስለ አውራምባ ይንገሩኝ፣ አለ። አውራምባ ማለት ተባህር ተነስቶ አንድ አውራ ይመጣል ይባላል። መጥቶ ቀበሌው ሲደርስ ሀገር አድርጎ ተቀመጠ። ያን አውራ ሕዝቡ አልወደደውም። ለማጥፋት፣ ለማባረር ብዙ ጥረት አደረገ ይባላል። አውራው ግን ሊለቅ አልቻለም፣ እምቢ አለ አውራውን ቢያለ ከሚል ተነስቶ አውራምባ ተባለ። ከዚያ ተነስተን ታሪክ ማጥፋት ጥሩ አይደለም ብለን እኛም አውራምባ አልን። አሁን የቀድሞ ሰዎች ታሪኩ ተመለሰ ይላሉ። አልመለስላቸው ብለው የነበሩ ሰዎች አሁን አውራምባ ነው። አሁን ስለ አውራምባ አለም በዓለም ላይ አውራምባ፣ ተብሏል። የቀድሞ ታሪኩ ተመለሰ ማለት ነው እና የአውራምባ ታሪክ በዚህ አይነት ነው። እኛ ያዋጣነው ስያሜ አይደለም ለማለት ከኢትዮጵያ ውስጥ የልቃ አውራምባ ውጭ ሄዷል።